ሰበር ዜና የኢራን የአየር መከላከያ የእስራኤልን ዘመናዊ ድሮን መትቶ መጣሉን ዘገበ። የኢራን የአየር መከላከያ ኃይል በማዕከላዊ ስፋን ግዛት ውስጥ ጥቃት ለመፈጸም የተሰማራ ሄርሜስ የተባለውን ዘመናዊ የእስራኤል ድሮን መትቶ መጣሉን የኢራን መንግሥት ቴሌቪዥን አስታወቀ። የጣቢያው ዘጋቢ ድሮኑ ከወደቀበት ስፍራ ካለ ስብርባሪ ጎን ቆሞ ተመትቶ የወደቀው በሀገሪቱ ሰዓት አቆጣጠር ዛሬ ንጋት 11 ሰዓት ላይ መሆኑን ገልጿል። ዘጋቢው ጨምሮም ድሮኑ ተመትቶ የወደቀው የታጠቀውን መሳሪያ ከመተኮሱ በፊት መሆኑንና የኢራን አየር መከላከያ ቅድመ የመለየትና ምላሽ የመስጠት ብቃትን ገልጿል። ስላዳመጣችሁኝ ከልብ አመሰግናለሁ።